አሰላሙ አሌይኩም ወረሕመቱላሂ ወበረከቱ ወደተከበራችሁ የሸቃላ ሚድያ ቤተሰቦች እንደምንሰንበታችሁ፣ ከኔ ጋር ሁሉ አማን ሁሉ ሰላም ነው። ዛሬ እላችሁ የመጣሁት በጣም አስደንጋጭና አስፈሪ ቪዲዮ ነው። በጣም ነው የምትገረሙት። አረብ ሀገር ላይ እንደዚህ አይነት ሌቦችና ጥንቁልና ወዳጅ ሰራተኞች እንዳሉ ታውቃላችሁ። ስንቶቻችንን ከነሱ ጋር ተቀላቅለን ባለማወቅስ አብረን የምንሰራው ቢስምላ አለ ለ እስከ እንዳትረሱ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። አሁን ላይ አረቦቹ በዋናነት ሰራተኛቸውን ቤት መፈተሽ አቁመዋል። ከወጣች በኋላ ከቤት አገራ ማን ነው ብላ ከወጣች በኋላ በብር ተከፍሏቸው እንዲፈትሹ የሚያደርጉ ፈታሾች አስቀምጠዋል። እናም ፈታሿ ስትፈትሽ ያገኘችውን ጉድ ፖስት ታደርጋለች እና ትለቃለች። እኔም እስኪ አስደንጋጭ እና አስገራሚ ነው የምትዩ ነገር ላኪልኝ። እኔም ስለ ሸቃላ ሚዲያ የሚል ቻናል አለኝና በዛ ላይ ብለቀው አስተማሪ ይሆናል ብዬ አናገርባት ሴት ያለች ኦሪያኑ ላክችልኝ። እኔ ደግሞ ወደ እናንተ ይዤላችሁ መጥቻለሁ ማለት ነው። ከስር መሰረቱ ነገሮችን አውቆ ለሰው መናገር ደስ ይላል ማለት ነው። መጀመሪያ ከተላከልኝ ቪዲዮ ከመጀመሪያ ላይ የተወሰነ ቀን ጨባርጌ ነግሪያችኋለሁ እና እኔ ደግሞ ልንገራችሁ ቪዲዮን አብራችሁን ተከታተሉት ማለት ነው። ቤተሰቦች ልጅቷን ሁለት የምትችለዋን አይነት ሻንጣ ይዘው ወደ የተወሰዷት ወደ ሰፋራ ሰፋራ ማለት የምትሳፈርበት ቦታ ነው። ከዛ እነሱ ባመቻቹት መሰረት ወደ ፈታሿ ነው የወሰዷት። ከዛ ሲፈተሽ እንደምታያቸው እንግዲህ ይሄ ልብስ የኔ እኮ ነው፣ ይሄ ልብስ የኔ እኮ ነው እያሉ በጣም መደንገጥ ጀመሩ። በቃ አላመኑም። ይሄ የኔ ልብስ ነው፣ ይሄ የኔ ልብስ ነው ይላሉ። እና የዚች ፌስታሏ ውስጥ የምታዩት ኪስ ውስጥ ከሀያ ሺ ሪያል በላይ ዋጋ ያለው ነገር ተቀምጧል። ከሀያ ሺ ሳኡዲ ሪያል በላይ ምንድን ነው እዚህ ውስጥ ከሀያ ሺ በላይ ዋጋ ያለው ነገር ብላችሁ ስደነግጡት ይችላላችሁ። እያንዳንዱ ቤታቸው ውስጥ ሞባይላቸውን በደንብ አርጋ ይዘዋል። ሻሃን ልጁ እኔ ሁሌ የሻሃን እጥላለሁ እያልኩኝ በግሩፕ ራሱ እነግራችሁ ነበር ይላል። ይህ የምታዩት እንግዲህ ስልክ ነው በጣም ጽድቅ ያለ። ደግሞ የሚገርመው ነገር እነሱ ሲያዩት እንዳያውቁት ልብሱን እሷ ናት በራሷ እየገዛችልን እራሷ ልብስን ገዝታ አልብሰዋለች የድድብና ስርቆት ሀረካት ነው ይህ በነገራቸው ሌላው ደግሞ ቤታቸው እንግዳ ይመጣል ማለት ነው ቤታቸው እንግዳ መጥቶ ቡና ምናም ብሎ ያው ታውቃላችሁ ብዙ ልጆች ጓደኞቻቸውን ቤት ያመጣሉ እና ከሄደ በኋላ ሲሄድ ስልኩ የለም እሷም አብራን ትፈልጋለች አለ የሚያስቀው ነገር ይላል ትደውር ማነ ማለት አብራን እየፈለገች ነው ሌላው ይች ጥቁሯ አሻንጣ ናት። ይችን ሁሌ የትም ቦታ ብትሄድ ጥላት አትሄድም። እናቴ ጠርጥራ ፈትሻት ብላኝ ነበር አለ። ግን እነሱ በቤት ፈትሻት። ምክንያቱም ጉድጓድ መጀመሪያ ቆፍረው ስላስቀመጡ እዛ ጉድጓድ እስከምገባ ነበር እየጠበቋት እና እንዴት አድርጋ አስገባችሁ ነው የሚሉት። በጣም ስልኩ በጣም ብዛት አለውና በዚህ መልኩ ይዛ ሄዳለች። ግን ከቤት ከወጣች በኋላ ተፍቲ ስላለ እዛ ፍተሻ ቦታ ላይ የራሳቸውን እቃይ ሰው ግን ምትቆረጥ ምናምን እጇ ምናምን እንደዛ አላደረጉም። በሰላም ሀገሯን የተሳፈረችው ጠይም ይህንን ያደረገችን ይቆረጣል። በህጉ መሰረት የሰረቀ ሰው እጁ ይቆረጣል። እነሱ ግን እንደዛ አላደርገው። እኔ በጣም ያሳቀኝ ሻሃኑ ምናምኑ ሲወጣ ነው። ቢያንስ ይሄ ሻሃን መስረቅ ቦታ ያደርሳል። ሱስ ነው። እንዳንዳንዱ ጊዜ ስርቆታችን ቢሆን ነው። አረ ሹፉ አልጋዬ ላይ አለ ሶስት አራት አመጣሉ። ምክንያቱም መጣል ሁኗል ስራዬ ስ እንደምት ውስድ ግን አላወቁም። ኤርፎኖች እንደምታዩት አጂብ ወላ፣ እንደዚህ በጣም ተናደዋል። ደማቸው ነው ይፈለው የአንተ የሻሃኑ ይገርመሀ እንደ ሽቶ መሰርቃሉ ሽቶቻቸው ራሱ ተሰርቋል። ብዙ ነገር ነው የሰረቀችው በጣም ብዙ ነገር ነው የሰረቀችው እና ፍተሻ ቦታ እያደረጉ ነው። ይቺ አኪድ ሰርቃ ነው እርግጠኛ በአንድ የሁለት ስህተት ይህ ሁሉ ላይ መጣ ይችላል። ይሄ ምንድን ነው እያለ ነው የሴቶቹን ጌጣጌጥ ነው። ግን በብዛት ያተኮረችው የወንዶቹ ልጆች ላይ ነው። ወንዶች ልጆች እኮ ዝርክርክ ናቸው። ይሄን ደግሞ የቁልፍ መያዣ ከመስር ነው ያመጣውታለ። ምን ያደርግላት ነው እሷ የወሰደችው ሱት ነው ስር የቁልፍ መያዣ ሰው ይሰርቃል። አቡሪያል ሁለት ብር እኮናት፣ ሁለት ሪያል እኮናት ያጀማ። እንዴት አይነት አስተሳሰብ ነው? አንዳንድ ጊዜ ይሄን በሙሉ የሰማቸው ምናምን ሁሉ በሙሉ ይዘዋለች እንግዲህ ሙሉ ሻንጣ በቃ ሙሉ ሻንጣ ተመለሰ። የነሱ ሆኖ ማለት ነው። የነሱ የቤቱ አቅራት የነዚህ ሰዎች የቤታቸው እቃ ሆኖ ማለት ነው። ፈጣሪ ያላለውም ለሷ ብሎ ሂደው ለእኛ ሆኖ መጣ ይላሉ ማለት ነው። እሺ፣ ይሄ ከአንዷ ነው። ይሄ የስርቆት ደግሞ ሁለተኛ ቪዲዮ። ይሄን ቪዲዮ ላስገባው አላስገባው እኔ ግራ ገብቶ ነበር፣ ግን ላስገባው እንደዚህም አይነት መስረቅ አለ። ሹፉ ሴቶች ቶሎ ሊገባችሁ ይችላል፣ ምን እንደሆነ። ወንዶቹ አለው አለም ለማንኛውም እንዴት አድርገው እንደደበቁ ጌታችሁ ጋር ትጠየቁበታላችሁ አሏችሁ። ሹፉ፣ ሁለቱን እንትን በአንድ ላይ አላካ ከውስጡ ሰዓት አሉ። ሰዓቶቹ ደግሞ በጣም የውድ የውድ ሰዓቶች ናቸው፣ ወደ ሰባት ስምንት ሰዓት። ሹፉ ይህንን በአንድ ላይ አነባብራ ሞደስ ነው ብለህ እኮ ያምናሉ። የእንደዚ ኖርማል የሚፈትሽ ሰው ፈታሾቹ እኔ እኔ እራሴ ፈትሽ ይብባል የእውነት አልፈዋሉ። ይህንን ሰው ያደርጋል ብዬ በፍጹም አልጠረጠርም። አሁን ሰይጣን ነው ተንኮለኛ ወይስ ሰው ነው ተንኮለኛ? አያችሁ ግን እናንተ ትሰርቃላችሁ። ሁላችሁ ማለት አይደለም እናንተን እንድበቀሏችሁ የምታደርግ አብራችሁ ስራ ልትሰራ ትችላለች። ቅድሚያ ራስን መፈተሽ በጣም ጥሩ ነው፣ እራሳችሁም ትፈትሹበታላችሁ። አብረሽ እንዲሁን ሲጋ ፊልፒኒ ጋር ሀበሻ ጋር ምንሰሪ ይኖር ያለች ሌላ አፍሪካዊ ሁላችንም ከሌላ ዜጋ ጋር ተቀላቅለ ነው የምንሰራው። ግን ይህን አይነት ሴራ አንቺ ላይ ልታደርግ ትችላለች። ይህን ቪዲዮ ብታዩት አብራችሁ ሁለቱ ናችሁ የምሰሩ። ሁሉም ፍቅር አይሆንም። ሁለቱ ነው የሚሰራ ሁሌም ጠብ ስላለ ይህም ቪዲዮ ስታዩት ሁልሽም ነቃት ያለች በሚል ነው ያመጣሁላችሁ። ኦኬ አሁን ወደ ስሄሩ እንገባለን። ይቺ ስፈትሻት ነው ያገኘሁት አለች። መጀመሪያ ለሆድ ላይ ነው የሚያሰረችው እና አንዳንድ ጊዜ ሆዳቸው ላይ እያስራሉ ቅር ወይም ደግሞ ሙስ ባሀ የሀገራችን አለዋለን እነሱ ትናንሾቹ ለምንድን ነው ብዬ ጠይቄ ያውቃለሁ እኔ የሆንች ኬንያዊ አይቻታ ታስራ ማለት ነው። ጎንበስ ስትል ሱሪ ነው የለበሰችው። ኢንፎርማ እና አይሆን ለምለም ታስሩ ስላ ሆዴ ቦርጭ እንዳያመጣ ነው። አንድ ቦታ ላይ እንዳይንቀሳቀስ ያደርገኛል። ምግብ ስበላ ደግሞ ሆዴ ሲነፋ ስጠግብ ልክ በቃሽ እንደሚለኝ አይነት ያሰማኛል ብላ አለችኝ እና ምንም አልመሰለኝ። እነዚህም በዛ ጠሪቃ እንደዛ ነው በማለት ይሄን ነገር ሆዳቸው ላይ ያስራሉ። ይች ስትጠይቃቸው እንደዛ ነው አሉ። ነገር ግን ውስጡ ያደረጉበት ድግምት ነው እያለች ነው እያንዳንዱ እያነሳች እንትን ትላለች። ይሄ ብዙም በሀበሾች ዘንድ አይታይም። ሌላዋ እንግዲህ ጸጉር ነው። ይህ የምታዩት ጸጉር ላኢላሀ ኢለላህ መሐመድ ረሱሉላህ። እንደምታዩት እንግዲህ አንዳንዶቹ የራሳችንን ጸጉር አረብ ሀገር አንጥልም ብለው ሰብስበው የሚይዙ አሉ። ነገር ግን የተሰፋፋ ነገር በክር ምናምን ሲያውቅ አኪድ ለሌላ ነገር የተዘጋጀ እንጂ ከፀጉር መቆጠብ ጋር ምን አያያዘ? ሌላው ቪዲዮ እንግዲህ ካልስ ነው። ካልሱን በደንብ በስነስርዓት ቀደውታል ሲፈተሽ እና ስታወጣው ሴትዮዋ በአንድ እጇ ካሜራ ስለያዝኩ ነው ያልተመቸኝ እያለች ነው እንዴት አድርገው እንደሰፉት ፈታሾ በጣም ሳላደንቃት አላልኩም። ምንድነው የመዳሟን የእጅ ብራስሌት ወርቅ ሰብራ እጥፋ አርገዋለች፣ እጥፋ አርጋ ሰፍተዋለች። ከዛም ይህን ነገር ሳስብበት፣ እኔ ይቺ ሰራተኛ ላቶን ትችላለች፣ አብራት የምትሰራ እንደዚ አድርግ አስገብታባት ቢሆንስ? ሾፍቱ፣ ሁሉም ሰው ሌባ ነው ሳይሆን ከሌባው በኋላ የሆነ ነገር ሊፈጠር ይችላል እና ጥንቃቄ አድርጉ። እንዴት አድርጋ እኔ በጣም ምስቱማ ሆንኩት። ደንግጫ አለሁ ወይ ምክንያቱ እንደዚያ አጥፋው ለመስፋት ምን አበቃት? ምን አይነት ብስል ብትሆን ነው ብዬ በጣም ተገርሚያለሁ። እዚህ ጋር ደግሞ የምታዩት እንግዲህ ይህም ሲፈተሽ ነው የወጣው። የተጠነቆለበት ጽሑፍ ምናምን አለ። ከዛው ከቤቱ ሰዎች ነው የተወሰደው አለች። እሺ፣ እኔ ደግሞ እዚህ ቪዲዮ ላይ ጉድ ይውልኝ፣ በተለይ ሳውዲ ያሉ የሁሉም በነገራችን ላይ የሳውዲ ነው የሌላ ሀገር አይደለም፣ ሳውዲ አረቢያ ያደረጉት ነው። ጸጉሩ እንደምታዩት ተጠቅልሎ ተጠቅልሎ መጥቷል። ጸጉሩን ተውትና በኪሱ ያለው ነገር ምንድን ነው አትሉኝ? በፌስታል ያለው በፌስታል ያለው ተምር። ሰዎቹ የበሉትን ለቃቅማ ይዘዋለች። የበሏትን የተምር አንዳንድ ጊዜ ለጥንቃቄ ራሴ የበላሁትን ተምር አልጠለም ሰዎቹ ያደረጉብኛል ብላ ለትፈራ ትችላለች ሽንት ቤት መጣል ወይም ደግሞ ሱ ባለ ስታወጣ ከቤት አውጥታ መጣር ትችላለች። ቤት ውስጥ ጥንቃቄ ካደረገች ግን ይዛው አገሩ አለመግባት ሹፉ። ያንዳንዱ እያንዳንዱ የእነሱን የበሏትን ለቅማ ይዛ ምን ልታደርግበት ነው? ይህ አይጠፋ ጸጉር የሰበሰበ የተምርንትን የሰበሰበ የሚያደርገው ያው ስህር ነው የሚሰራው። አላኪ ፌነሻርሆን በጣም ብዙ ነገር አለ። በጣም አስፈሪ ነገር ነው። አውዝ ብላ እሺ። ይችኛዋ ደግሞ ሌባ ምንድና ያደረገችው መሰላችሁ? ቤተሰቦችን እንትናል እንደ ሻምፑ ማለት ነው። ሻምፖን ከፍታ ውስጡ ምንድነው ያስገባችሁ? በገስቲር ጠቅልላ በአልሙኒየም ጠቅልላ ውስጡ ነው ያስገባችሁ። አጂብ والله ውስጡ ያስገባችበት እንትን ነው ሲሄር እና ወርቅ ወርቁን በገስቲር ጠቅልላ ሻምፑ ውስጥ ሻምፑን ግጥም ዋ በጣም ሰላ ደንጋታ ላል ምን አንድ ነገር ሳይቀር ነው ያወጣችው። አንድ ነገር ሳይቀር እና ቅድም ባሳየኋችሁ አይነትም የሆድ ላይ ነው የሚታሰረው በሚባል እንትን ህስብ ያላ ወን ያመል ኪ ድግምት ነው እንደምታዩት ቁጥሮች ምናምን ተጽፎበታል። ያው ይሄ ምን ለምን እንደሚዘጋጅ ማዕሩፍ ነው። የዝች የሌባ ደግሞ በጣም የሚገርማቸው ስልኮቹን እንዴት አርጋ እንዳሸገቻቸው ተመልከቱ። በነገራችን ላይ ይህ ቪዲዮ ድምፅዋ የሴትዋን ሁሉም ስለተበላሽ አረበኛ ስከፍተው ሰዎች እያሰሙ ስለሆነ እኔ ልንገራችሁ ማለት ነው። ይህን ሁሉ ስልክ ይዛ ሰብስባ ይዛ ሰዎቹ ስለማይፈልጉት ቆሻሻ ነው ብለውን እሺ ሁሉም ቆሻሻን ላይፈልጉት ይችላሉ። ይሄ ስ ብላ ታሳያታለች። አይፎን ማለት ነው። ይህን የማይፈልጉት ምስል ሻህ ማድረጊያው እኮ ተበላሽቷል። እነሱ እኛ የምንጠቀምበት ከሆነ እነሱ ካልሰጡን ለምን ከሽንት ቤት ቆሻሻቸውን አናወጣው? ይፈልጉታል። እኛ ጋር ሲሆን ሲጀምር አንዳንድ ጊዜ እዚህ ሀገር የተበላሸ ሞባይል ዋጋ የለውም። ሀገሬ ውስጄ ለምን አልሸጠውም? የተበላሸን የሚሰራ እኛ አገር አለ የሚሉ አሉ። በብዛት አረብ ቤት ደግሞ አይሸጥም። ስልካቸውን በብዛት የዱሮ ዋና አስቀምጠው አስቀምጠው ነው፣ እና እሱን ነገር ሲያዩ የማይፈልጉት ነገር ይመስላቸዋል። እንዴት አድርጋ እንደቀለፈችው እንዴት አድርጋ እንዳሸገችው፣ እንኩላን ሰብስባ ይዛለች። ስለማትፈልጉት ነው እኔ አልፈልገውም ውሰጆው ወይም ደግሞ ጣሊም እስካልተባላችሁ ድረስ እጃችሁን አትሰርቁ ለማይሆን ነገር። ይቺኛው ደግሞ በጣም ደፋር ናት። አንድ የወርቅ ዘርም አልቀራትም። ይህን ቪዲዮ ሳይ ምን ትዝ እንዳለኝ ታውቃላችሁ? ከዛሬው ስንት አመት በፊት ነው ቡና የሚወቅጡበት ነጀር ይባላል በአረበኛ እና እሱም ኒዛ አለቅም፣ ይሄ ወርቅ መስሯት እኮ ነው ወርቅ አይደለም አለቅም፣ ይሄ ይበቃኛል። ለሀገሬ የገብች ህብቴ ንቀይርኛ ያሉና አለቅም ብላ ያለቀሰች ነበረች፣ ስትፈተሽ ያወጡና እሷን አስታወሰች። ይህን ሁሉ ሰብስባለች፣ ግን ወርቅ ላይሆን ይችላል። ሁሉም ወርቅ ነው ማለት አይደለም። አንዳንዶቹ ደግሞ ወርቃቸውም ማርቲያቸውም አይለይም። አስራ ሰባት አያር እሺ ስሙ አስራ ስምንት ምናምን ስለሚሆን ማለት ነው። ስለዚህ አያስታውቅም። አንዳንዶቹ በፍጹም አርቴ አይገዙም። ወርቅ ነው ግን ወርቃቸው ወርቅ አይመስልም እንጂ ይህም ሁሉ ሰብስባለች። እንግዲህ ቤተሰቦች፣ ይሄ ደግሞ ወርቅ ነው። ሹፉ እንዴት አርጋ እንደሰፋቻ ትጨርቋ፣ ጠረፍ ላይ ቀለበት ናት፣ አያችሁ ቀለበቷን ስፍት አድርጋታለች። እንዶ መላው እንዴት መጣላችሁ ነው ያልኩት እኔ። ይቺ ደግሞ ድግምት ነው። ድግምቱ ፀጉር ማሳዣዋ ውስጥ ነው ያደረገችው። ፀጉር ማሳዣዋን ቀዳ ማለት ነው። እዛ ውስጥ አስቀምጠዋለች አድርጭ ላይ እና ይቺ ደግሞ እንደዚህ ሻምፓቸው እንደዚህ ካደረገ ካደረጉ ጠርጥሩ እያለች ነው ስትፈታው ከእያንዳንዱ ነገር ውስጥ። እያንዳንዱ ሻምፖ ውስጥ ያገኘችው ጌጣጌጦች ስላሉ ነው። ማለትም ሻምፖ ውስጥ የመዳብን ጌጥ እየሰረቁ መጨመር ችለዋል ማለት ነው። እዚህ ጋር ደግሞ ቁርምፉድ ቁርምፉድ ምን ያደርግላቸዋል? ማባሪፍ ቁርምፉድ ክር ምናምን ምናምን ሰብስበው ይዘዋል። በጣም አስቀያሚና ቆሻሻ ነገር አይተናል ይላሉ። አለፍ አለፍ ከስቢ ያለውን አመበቅ እያጀመሩ በጣም ነው የሚያስፈራው እዚህ ጋር ወርቅ ነው። ይህም ተፈትሾ የወጣ ነው። ወርቅና ሰዓት ነው የሚያሳያችሁ። እዚህ ጋር ደግሞ የነጭ ወርቅ ነው። የአረቦቹ ነጭ ወርቅ የት ነው የተሰፋው? ጂንስ ሱሪያቸውን ኪሱ ላይ ኪሱ ለሁለት ከፍለው አንዱ ክፍል ተዘግቶ ስትገቡ ያለቀ ነው የሚመስላችሁ። ኪሱ ግን ከታች በኩል ተሰፍቷል ማለት ነው። እዚህ ጋር ደክልል ቫዝሊን ከባዝሊን ውስጥ ወርቁን ከስር አስቀምጣ ከላይ በዚህ ሞልተዋለች። ግን ጎርጉራ ነው ያወጣችው። ፈታሿ በጣም ጎበዝ ናት። እዚህ ጋር ደግሞ የምታዩት እንትን ነው ሲሕር ነው ይሄ ሰውዬ። ምንድነው የሚባሉት ሺያ ናቸው የሚባሉት እነዚያ ራሳቸውን የሚደበድቡት ይዘውታ ያለው ብዙ ጊዜና የሆነ በአመት አንድ የሚያከብሩት በዓል አለ። በሱ ፎቶ ነው መሰለኛ ያደረጉበት። አሁን ይሄም ስሕር፣ ነው ያጀማትልር እየፈታችሁ ነው። ህዝቢ ያላ እንደው የሀገሬ ልጆች ጥንቃቄ አድርጉ። ወላ ለአዚ አብራችሁ የምትሰሩ ከሌላ ዜጋጋ እኔ ይህንን ይህንን ሳይ በጣም ነው የፈራሁት። በሳምንት አንዴ የምትሄዱ እናት ቤት ምናምን እራሳችሁ ልትሄዱ ስትሉ ደግሞ እራሳችሁን አንድ ባንድ ልክ የእናንተ እቃ እንዳልሆነ የሌላ ሰው እቃ ነው ብላችሁ እራሳችሁ መፈተሽ አለባችሁ። ምክንያቱም አንዷ እንደዚህ ዚህ ልትቆልፍ ትችላለች። ሹፍ እንዴት እንደምፈታው። ላኢላሀ ኢላላህ ሙሐመድ ረሱሉላህ ጽሁፍ ነው። ማባሪፍ ምን እንደተጻፈ ሞባይል አያስታውቅም። ባንደራ ምና ማባሪፍ በምንኛ ነው የተጻፈው? አላሁ አለም። ኦኬ እዚህ ጋር ደግሞ ሰዓት አለ። ተምሩ፣ ቅድም እንዳልኳችሁ በተምር ፍሬ ይዛል፣ ስትት ነው የተያዘው። ጸጉር አለ፣ ጸጉሩ ላይ ብዙ ማፍሮዎች ተሰካግተዋል። ቁልፍ አለ። እነዚህ ሰሄር የሚሰሩ ናቸው። ይሄ ደግሞ በፎቶ ያለው ብር ሰርቀው እየተፈትሹ የወጣ ብር ነው እላቸዋለሁ። እነዚህም በጥቂት ነው ይላቸው የመጣሁት በጣም አስፈሪ አስፈሪ ናቸው። የተምር ሳይ ምናምን ሳይ ምናምን ሳይ እናንተ አልሐምዱሊላ ግን ሀበሻ የሚታመው ልጅ ይመታሉ። በጣም ኮስታሮች ናቸው። ይሄ ነው በድግምት እና በስርቆት እስካሁን ሲታማ አላየውም። አልሐምዱልላ እና አሁን ላይ መዳም ቤት ሁሉ ነገር እንደው ምንም አይጠቅምም። ራሱ ብላችሁ የምታደርጉት ነገር ሊሆን ይችላል። ያ በፍቃድ አሁን ላይ ወስደው መሀል ተፍቲሽ ነው የሚወስዱት። እንግዲህ ይቺ እማቦድ የምትባለዋ የአጎድ እናት ማለት ነው በአማርኛ ስራዋ መፈተሽ ብቻ ነው ስራዋ መፈተሽ ብቻ ነው ስትፈተሻቸው የተገኘው ይሄ ሁሉ ነገር ነው ከዚህ ሁላ መዳሞቹ ህስቢ ያላ ወነ አመል ወኪል ተያትሳፈር እኔ ጋር ደግማት መጣ ያሏቸው በሰላም ሂደዋል መሳፈሯ ደግሞ ቆጭቷት ይሄ ነገር ከቤቷ መሄዱ ቆጭቷት ደግሞ አይ አትሳፈራትም ካለች ሸክዋ ገስት መሰረትባታለች እጇ ተቆርጦ ታስራ እስሯን ስትጨርስ በአንድ እጇ ወይም ደግሞ ሁለቱንም እጇን አጥታ አገሯ ልትገባ ትችላለች እና አንዳንድ ጊዜ ገንዘብን ማንያዝ ንጹህ ስምና ንጹህ ጤናነትን ይዞ አገር መግባት ራሳችንን ቀጥ እንድናረግ፣ በራሳችን እንድንቃቀም፣ ሌላም ስራ ሰርተን እንድንለወጥ ያደርገናል። የራስ የታናሽነት ስሜት የተሰማው ሰው ግን ይሰርቃል፣ ይፈተሻል፣ ይዋረዳል፣ ብዙ ስቃይና መከራ ውስጥ ይገባል። የሀገሬ ልጆች አበዛውባችሁ፣ እንሻላ እናንተ አትሰርቁም መቶ ፐርሰንት፣ ግን እንደዚህ ሊሰፉባችሁ ይችላሉ። ብዙ ክፉዎች ስላሉ ራሳችሁን ጠብቁ። ፈጣሪ ጠብቀን ሁላችንንም ከስሄርም ከሳሄርም ከሁሉም ነገር